በስማል ወልድ ወምስ ቅዱስ አህዶ አምላክ አሚን። የሉን እግዚአብሔር ቤተሰቦች የእናታችን የቅዱስድንግል ማርያም የስርት የበረከቱ እንደዚሁም የሰማያዊ መንግድ ሚዲያ ተከታታዮቻችን እንደምናላችሁ ይህ ወደእናንተ የምናደርስላችሁ የመንፈሳዊ ትረካ መራግብራችን ነው። በዛሬው ይዘንላቸው የቀረብነው መራ ግብር የስላሴን አንድነትና ሶስትነት የምናውቅበት የምንረዳበት ሚስጥረ ሥላሴ ይሆናል። ይህ ሚስጥረ ሥላሴ በእኛ አንደበት ተነግሮ የሚያልቅ ሳይሆን አባቶቻችን እንዳስተማሩና እንደነገሩን እንዲህ ብለው እንዳስተማሩን እንነግራቸዋለን። አብራችሁን ቆዩ። ሚስጥረ ሥላሴ ምሥጢር አለው በይ የማይታይ በእጅ የማይጨበጥ ነውና ከመምህራን ተምሮ በልቦና መርምሮ የሚያምኑት ስለሆነ ምሥጢር አለው። ከሁሉ አስቀድሞ ምሥጢረ ሥላሴን ሊማሩ ዘንድ ይገባል። መቅድመ ኩሉ ንሰብ ሥላሴ ወህርውያን እንዳለ ቅዱስ ባስልዮስ በሃይማኖተ አበው ምሥጢረ ሥላሴ ነገርስ እንደሚነቢሉ አንድነታቸውንና ሦስትነታቸውን ተግቶ ነቅቶ መማር ለይቶ ጠንቅቆ ማወቅ ነው። አንድነታቸውን ሦስትነታቸውን ለይቶ ጠንቅቆ ያላወቀ ሰው መንግሥተ ሰማያትን አይወስምና ወእዝነይ ንሴብሖ ለአብ ወወልድ ወመንፈስ ቅዱስ ለዓለማለን እንዳለ ማን ፈጠረን ሥላሴ በማን እናምናለን በሥላሴ ሥላሴ ስንትናቸው አንድም ሦስትም ናቸው በምንሳ ሦስት ይሆናሉ በስም በግብ በአካል ሦስት ይሆናሉ በምንሳ አንድ ይሆናሉ በባህሪ በሉና በፈቃድ በስልጣን በመለኮት አንድ ይሆናሉ የሦስትነታቸው ስም ማን ይባላል አብ ወልድ መንፈስ ቅዱስ ይባላል። የአንድነታቸው ሳ እግዚአብሔር አምላክ አዶናይ ጸባኦት ፈጣሪ ነው። አብ ማለት ምን ማለት ነው? አባት የማን አባት? የወልድ አባት። ወልድ ማለት ምን ማለት ነው? ልጅ የማን ልጅ? የአብ የባህሪ ልጅ መንፈስ ቅዱስ ማለት ምን ማለት ነው? ሰራጺ ከማን የሰረጸ? ከአብ የሰረጸ። ማንን መስሎ? አብን መስሎ ወልድን አያሎ የሰረጸ ማለት ነው። አብ ወላዲ፣ ወልድ ተወላዲ፣ መንፈስ ቅዱስ ሰራጺ፣ ዘተወልደ ወአኮ ዘተገብረ እንዳሉ ሰለስቱ። በእኛ ግዕዝ አባት ሲበልጥ ሲቀድም ሲተካ ሲከተል ነው። በሥላሴ ግን አብን ወላዲ ወልድን ተወላዲ መንፈስ ቅዱስን ሰራጺ ሰላን መቅደም፣ መቀዳደም፣ መከተል፣ መከታተል፣ መብለጥ መበላለጥ የለባቸው። አሐቲ ቅድምና ሆሙ ለሥላሴ ወህሮያን እሙንቱ በቅድምና አቲ ክዋን ሆሙ ለስላሴ ለስላሴስ አልቦሙ ሰዓት ከመቅጽበት አይን እንዳለ ኤራቅሊስ የስም ሶስትነታቸው እስከዚህ ድረስ ነው። ተወዳጆች ሆይ ስም የስም ሶስትነት ያልነው እስከዚህ ድረስ ነው ማለት ነው። የግብር ሶስትነታቸው እንደምን ነው ብንባልስ፣ ግብር ማለት ስራ ነው። ታዲያ የግብር ሶስትነታቸው እንደምን ነው ብንባልስ? የአብ ግብሩ መውለድ ማስረጽ ነው። የወልድ ግብሩ መወለድ ነው። የመንፈስ ቅዱስ ግብሩ መስረጽ ነው። አል ቢወልድ ቢያሰርጽ እንጂ እንደ ወልድ አይወለድም እንደ መንፈስ ቅዱስም አይሰርጽም። ወልድ ቢወለድ እንጂ እንደ አብ አይወልድም አይሰርጽም እንደ መንፈስ ቅዱስም አያሰርጽም። መንፈስ ቅዱስም ቢሰርጽ እንጂ እንደ አብ አይወልድም አያሰርጽም እንደ ወልድም አይወለድም።

የአብ መውለድ ማስረጽ የወልድ መወለድ የመንፈስ ቅዱስ መስረጽ እንደምን ነው ቢሉ ይህንማ ማን ያውቃል? እንዳው እጹ እጹ ድንቅ ተብሎ ይደነቃል። በእንጹ ይወሰናል እንጂ አይነገርም አይመረመርም። ልደተ ወልድ ወእጻተ መንፈስ ቅዱስ እም ይነገር አላነከር እንዳለ ቅዱስ ሆና አብ ከወለደ ወልድ ከተወለደ መንፈስ ቅዱስ ከሰረጸ አይበላለጡምን ቢሉ አዎን አይበላለጡም። ልብና ቃል እስተንፋስ እንደማይበላለጡ ሁሉ ሥላሴ የማይበላለጡም። እየልቅ አብ እምወልዱ ወወልድኔ እየልቅ መንፈስ ቅዱስ ወመንፈስ ቅዱስኔ እየንስ እምአብ እምወልድ ወወልድኔ እየንስ እምአብሁ እንዳለ አባሪያቆስ። አነ ወአብ አሃዱ ነነ እኔና አባቴ አንድ ነን በስልጣን፣ በብርሃን፣ በቅዳሴ እስመ ስባሃተ አብ ወስባሃተ ወልድ ወመንፈስ ቅዱስ እንዳለ ዘህሩይ ምስለ አብ በመለኮቱ እንዴ ከእኛ ልብና ቃል ስተንፋስ መውጣት ያገናኛቸዋል ስላገናኛቸውም ልብ ልብ ቢባል እንጂ ቃል እስትንፋስ አይባልም። ቃልም ቃል ቢባል እንጂ ልብ እስትንፋስ አይባልም። እስትንፋስን እስትንፋስ ቢባል እንጂ ልብ ቃል አይባልም። እንደዚህ ሁሉ ከአብ ልብነት ወልድ መንፈስ ቅዱስ መውጣት ያገናኛቸዋል። ስላገናኛቸውም አብ አብ ቢባል እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ቢባል እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ ቢባል እንጂ አብ ወልድ አይባልም። እየፈለሰ ስመ አብ እምከዊነ ስመ አብ ኀበ ከዊነ ስመ ወልድ ወመንፈስ ቅዱስ ወስመ ወልድኒ እየፈለሰ እምከዊነ ስመ ወልድ ኀበ ከዊነ ስመ አብ ወመንፈስ ቅዱስ ወስመ መንፈስ ቅዱስኒ እየፈለሰ እምከዊነ ስመ መንፈስ ቅዱስ ኀበ ከዊነ ስመ አብ ወወልድ እንዳለ አግናጤዎስ ሊቀጳጳስ ዘሮሚ የግብር ሶስትነታቸው እስከዚህ ድረስ ነው። ተወዳጆች ወይ አሁን ያየነው ደግሞ የግብር ሶስትነታቸው ግብር ማለት ስራ ማለት ነው። ስለዚህ የአብ ስራው ምንድነው? የወልድ ስራው ምንድነው? የመንፈስ ቅዱስ ስራውስ ምንድነው የሚለውን አይተናል። የተናል ከዚህ በመቀጠል ደግሞ የአካል ሶስትነታቸው ምንድነው ቢሉን፣ የአካል ሶስትነታቸው እንደምንነው ነው ቢሉ ለአብ ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለወልድም ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው። ለመንፈስ ቅዱስም ፍጹም አካል፣ ፍጹም መልክ፣ ፍጹም ገጽ አለው አብኒ በአካሉ ወበመልኩ ወበገጹ ፍጹም ኡቱ ወልድኒ በአካሉ ወበመልኩ ወበገጹ ፍጹም ኡቱ መንፈስ ቅዱስኒ በአካሉ ወበመልኩ ወበገጹ ፍጹም ኡቱ እንዳለ አብሉዲስ ሊቀ ጳጳስ ዘሮሚያ። አካል ማለት ምን ማለት ነው ቢሉ ከራስ ጸጉር ጀምሮ እስከ እግር ጥፍር ድረስ ያለው አካል ይባላል። መልክስ ምን ማለት ነው ቢሉ ከራስ ጸጉር ጀምሮ እስከ እግር ጥፍር ድረስ ያለው መልክ ይባላል። አንድ ቢጎድል ጎደሎ ይባላል። ገጽ ፊት ነው። አካልስ አላቸው አልን። እንደ ሰው ነው ቢሉ አዎን፣ እንደ ሰው ነው። ነገር ግን የሰው አካል ግዙፍ፣ ውሱን፣ ጠባብ፣ ፈራሽ፣ በስባሽ ነው። የሥላሴ ግን እንዲህ አይደለም። ይህ ሁሉ የሌለበት በሰማይና በምድር በአየርና በእመቅ የመላ ስፉ፣ ረቂቅ፣ ሕያው ባህሪ ነው። አካልም እንዳላቸው ለማጠየቅ ልብ ልብ አምላክ ዳዊት ጠንቅቆ ተናግሮታል። ምን ብሎ ቢሉ እስም አይንቲሁ ለእግዚአብሔር ሀበ ጻድቃኑ፣ የእግዚአብሔር አይንተ አይንተ ምሕረቱ ወደ ወዳጆቹ ነውና፣ ወእዝንሂ ሀበ ጸሎቶሙ፣ እዝነፈቃዱ እዝነምህረቱ ወደ ወዳጆቹ ነውና፣ ገጹ ለእግዚአብሔር ሀበ እለ ይገብሩ እኩየ፣ ገጹሰ ይላል ገጽ ማአቱ ግን ክፉ ወደሚያደርጉ ነውና ዮድ እደዊከ ገብራኒ ወላሃኳኒ። ዮድ ማለት የማን እግዚአብሔር ማለት ነው። የማን ማለት አይ ማለት ነው። አብ ወል መንፈስ ቅዱስ ገብራኒ በስጋ ወላሃኳኒ በነፍስ ፈጠረኝ እንዳለ፣ አንድም በነፍስ በስጋ ገንዘብ አደረገኝ ሲል ነው። ፈኑ እዴከ ማርያም ረድኤትህን ከአርያም ላክ አለ። አንድም ልጅን በስጋ ላክ ብሎ ተነግሮታል። ኢሳይያስም ሰማይኒ መንበሬ ወምድርኒ መካይደ እገሬ ብሏል። ቅዱስ ባስደሱን እንዘ ይስለሱ በአካላት ወይትዋሐዱ በመለኮት እንዘ አህዱ ሰለስቱ ወንዘ ሰለስቱ አህዱ ብሏል። የአካል ሶስትነታቸው እስከዚህ ድረስ ተወዳጆቹ። ከዚህ በመቀጠል የምናደርስላችሁ በቀጣዩ ሁለተኛ ክፍል መርሃ ግብራችን ማለት ነው የሥላሴን ሶስትነትና አንድነትን የምንገልጽባቸው ከዚህ ዓለም ለኛ በተፈጠሩን ፍጥረታት ሶስትነታቸውና አንድነታቸውን የሚገልጹ ለነገሮች ምን ምን እንደሆኑ በቀጣይ በክፍል ሁለት ይዘንላችሁ እንቀርባለን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን በእያለንበት ሰላም እግዚአብሔር አይለየን። ሀገራችን ኢትዮጵያን ሰላም ያደርግልን። ቻናሉ ሰብስክራይብ፣ ላይክ ሌሎች እህት ወንድሞች እንዲደርስ ሸር ማድረጋችሁንና ሀሳብ አስተያየታችሁን ኮሜንት ማድረጋችሁን አትዘንጉ። የሰማያዊ መንገድ ሚዲያ ነው።